ከምን ምን መጀመር እንዳለብኝ እንኳን ማቅ ሰው አይደለሁም፣ ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳና ላይ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ የመጣሁት። ከእሱና ከልጆቹ ከሚስቱ ከህይወታችን ውጭልን ራቅ ልን ገብቶሻል? በቃ ጥግድ እንደነገርኩሽ ቅም ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲ እንዲሁ አላህ ከአንተ ያራቃቸው አንተ ያላየባቸውን ነገር እሱ ስላየባቸው ነው። አልሐምዱሊላህ በል ከየት እንደምጀምር ባላቀም፣ ዛሬ የመጣውበት ዋነኛ ምክንያት በእኔ እና በሳምሪ እናት ጉዳይ እስከዛሬ የነበረውን ሁኔታ ታቃላችሁ። እስከዛሬ በጣም ታግሼ፣ በጣም ምንም አይነት ምላሽ ሳልመልስ፣ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ካሁን ይሻሻላል ነገሮቹ ይቀየራሉ፣ ሁሉ ነገር በትግስት ነበር ታሳልፎ ነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬ ቪዲዮ እናገራለው እስከዛሬ በህይወቴ በኖርኩበት ጊዜ ከሳምሪ ጋር መኖር ከጀመርኩበት ጊዜ ጀምሮ በጣም ብዙ አይነት ስድቦች፣ በጣም ብዙ አይነት ዛቻዎች፣ በጣም ብዙ አይነት የጥላቻ በቃ ብዙ አይነት ነገር ያልደረሰብኝ ነገር የለም። ያንን ነገር እናትናት ናት ብዬ በጣም ታግሼ በጣም በትግስት አሳልፌ እስከዛሬ ዛሬው ሰባተኛ ዓመታ ዘንድሮ እኮ እናት ኃይል ልጅ ኃይል ተበላሸኮ መሆና ነው ደግሞ ወብዴቷ አለቀቃትም። እንደምን ዘመን የዛሬ ስድስት አመት ነው 3 4 አምስት ዓመት ወረ ወደ ኋላ ነኝ። ድንገት ፋኒ ደፍሮኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻና ቤተሰቦች እንዴት ናቸው? ሰላም ናችሁ? ወኛ እንደ አልሐምዱሊላህ ደህና ነኝ። ሰብስክራይብ ላይክ፣ ኮሜንት፣ ሼር እያደረጋችሁ ውዶች አበረታቶች ውዶችስ ሰምተን እንምጣ። ምንድን ነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጭ ሌላ ምንድን ነው የምታወሩት? አስባችሁታል? በልጃችሁ ባል ነብሰ ጡር አስባችሁታል? ነብሰ ጡር ተኝታ፣ እርጉ ሴት ተኝታ፣ አስባችሁታል? አስታውሽ ውስጥ ለምንድን ነው ትቼ የወጣሁት? የዛለት ማታ አንቺ ተኝተሽ መውጣቴ ነው ያልኩሽን ለምን ይመስለሻል? ዶሮ ይብሰል ይጨርስ እንኳን አጥፍቼ እኮ ነው የወጣሁት። አንቺ ደሞ እኮ በንጋታ እኮ ተነስታ እኮ ይሄዳለች እኔ እንዲያው በቃ እናት ነግሯት ይሆን ወይዬው ነገር ጠርጥራ ይሆን ተሰምቷት ይሆን እንዲህ አረ በስመ አብ ለኔ ራሱ ህልም ነው እኔ እኮ አንዳንዴ ያቀብ ህልም ቢሆን ደስ ይለኛል ህልም እኔ አላቅማ እንደዚህ በህይወቴ አጋጥሞኝ ማቀም እንደዚህ አይነት ነገር እንዲሄ እኔ እኳ የሆነ ሰይጣን ተቀምጦ ነው ያደረገው፣ እዛ ጋር ወይስ ራሱ ልጁ ነው? ተነስቼ ሽንት ቤት ገባው ራሴን ነው ያስኩኝ። ምንድን ነው አልኩኝ። ወይ እንደሌላ ሴት ወይ የሆነ ነገር ሳደርግ ወይ እንደዛ ታደርጋለች ብሎ ፈልጎ ነው ወይስ ምን ነበር የሚፈጠረው የነበረው? እሺ እንደሌላ ሴት እጅ ከዚህ ልጅ ጋር ብገናኝ ኖሮ ምንድን ነው የሚፈጠረው? ምንድን ነው የሚፈጠረው? እሺ እንደሌላ ሴት አምሮኝ ወይስ ምንድ? በኋላ ላይ ደግሞ ራሴን ምን አሰብኩኝ? ምናልባት እንዲህ እንዲህ ስለምል ምናምን ቆይቼ ነው ደግሞ እሱን ምናልባት አክቴ የሆን የሚያየው ነገር እንደዚህ ቲክቶክ ማ ሶሻል ሚዲያ ላይ ፌስቡክ ላይ የለበስኩት ደግሞ የተንጓተተረት። What an idiot! Oh, what a loser. Good. Good. ጁጁኪያ ሁለት ልጆች የልጅ ልጅ አይተሽ በስተርጅናሉ አሁን ፋኒ ደፈሬ ብለሽ ትመጫለሽ? አንቺ ባለይ ሆንሽ ሴትዮ። አረ ወዴት ይሄድ ነው? ወቶቼ ወዴት ይሄድ ነው? ኢትዮጵያ እናቶች አረ ወዴት ይሄድ ነው? አንቺ ምን አይነት እናቶች ናችሁ? ሴትዮ ያዙ ብላ፣ ወይኔ ወይኔ ወይኔ! አንቺ ቀንተሽ የናቅናተኛ አማት ነሽ አንቺ። የማቀናተኛ ልጅ ቤት ያፈርሳል ይባላል። አንቺ እናት ሳትሆኒ አማት ነሽ። አረ ደጋግ አማቶች ም አሉ ምነክቷት ነው ግን? እቺ ሴትዮ ምነክቷት ነው እናንተ? ቱ ቱ ቱ ቱ እውነት ለመናገር በጣም ነው ያሳፈረችን። ስትል ፋኒ ደፈረኝ ሆት ፋኒ እሺ፣ የሳምሪ ባል የቤቱ ልጅ ደፈረኝ። አሁን ፋኒ ሊከሳት ነው፣ እንከሳለሁ ብሏል። እንግዲህ መታሰሩ አይቀርም። ጂጂክያ አረ ለልጅሽ እንኳ ክብር ዩኒቨርሲቲ ልጅ ናት፣ አያት ሆነሻል። ምናኒ ስላንቺ አላወራም እኔ ስላንቺ አላወራም። ምን አይነቷ ውርደታም እሺ ቱ ቱ ቱ ቱ ቱ ጋይሶችዬ ጂጂክያን እኔ እውነቴ ነው የምላች በዩቱብ መታለች አሉ ዩቱብ አላት አሉ። እኔ ድሮ ድሮ በቃ ሳይዘጋባት በፊት ድሮ በፌስቡክ ፌስቡክ የሚለኝ ዩቱብዋንም ሰብስክራይብ አላደረኳትም ቲክቶክዋንም ፎሎ አላደረኳትም። እኔ ሰው ላይ ነው ሲሯሯጥ ያየሁት ቪዲዮ ኧረ ይብላኝልሽ ይብላኝልሽ እንግዲህ አያቱና እነዚህን ቆሎ ቆሎ የመሰሉ ልጆች እያየች እንደዚህ በማሳደጊያ በመዝናኛ ጀርመን ቁጭ ብላ ከልጆቿ ጋር በመሳቂያዋ ፈን በማድረጊዋ እንደዚህ ታወራለች። ቱ ቱ ቱ ወለደ ስ መሻንች መሰል ኧረ ተፋኒና ተረ ስርአት ልመጭ። የፋኒ እናት እኮ እንዴት እንዴት ሲሄዱ እንደት እንደምትቀበላቸው ጎብለል ጎብለል እያለች አይ ሳምሪ አንገትሽ እንደፋሽ! ውይ ውይ ውይ! አይዞሽ እናቴ አይዞሽ አይዞሽ አይዞሽ። ወይ ጉድ ሰይድም እዛ የመላይ ጎዳና ላይ ወጥቶ ጫት እየቃመ ነው ይላሉ ጋይስ እ ሶየም በቃለላለች መዳን ቤት ስራ ጀምራ ይላሉ። ጁጁኪያ እዚህ ልጅ የልጅ ባል ደፈረ ትላለች። እኛ ስንቱን እንስማ እስኪ የሰይድን ጫት እየቃም ቪዲዮ ውስጥ አይት እንምጣ። ሞዜን እስከምቀበል ድረስ እኔ ቤት ሁን ብሎ እንቢ አለኝ። ያው የጎዳዳና ተዳዳሪ ሆኖ እንዲያው መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። እንዴ ነው ከሰይድ ጋር የልጆች ጋር የምትገናኙበትን መንገድ ሰይድ በአንድ ቃል አዩን ፈትቻለሁ ብሎ ብናገር ሶመያን ካለችበት ትወጣለች። ነገር ግን በእነዚህ አይነት ጎዳና ውለህ አድረህ ስታድር ትኖራለች እንጂ ው ልክ ንክ ጎዳና ላይ ሰይድ ውሎ ያድራታል እንጂ ሱመያ ትወጣ። ምክንያቱም ሱመያሁን ያሰበችው አዩን ብቻ ሳይሆን የወለደውን ልጅ የመን ከናቴ ካጋ ትንሽ ከፍ የሚል የእሷ እኩያ ወልዱ አልሱን ያሳውቀ ነበር ያለችው ግን አንዳንድ ጊዜ ሱመያ ው በአደባባይ ባያወራ ቀርባ ብትነጋገር ነበር መልካው ግን እሱ በአደባባይም ስለሆነ ያወሩት፣ በቃ ያው ራይና ነገር፣ ምን ችግር አለው? እንዴት ወለድከው? ከየት ወለድከው? ማናት? እናቱ፣ ከየት ናት እናቱ? እናቱን ታውቃለች? ማናት? ሀላል ነው ሀራም ነው ምናምን ምናምን ኤቭሪቲንግ። ይሄንን ነገር ለመጣራት ነው። ከዛ እንዴት ወለድክ? ለምን ሄድክ? ለምን አዩን አገባ? እንኳን የለም የምትለው። በቃ እሱ አሁን የቁጫት ምንድነው ወልድ ያህል ነው፣ በቃ በዝሙት ልጅ ወልድ ያህል ነው ሱመያ ነው። ስለዚህ ሰይድ አሁን ጎዳና ላይ ወጥቶ ጫት ይቀማል። ብሩን አቶ ብር አተካ አይደለም። አትዋሽ። ሲቀጥል እንደገና ደግሞ ብርህን ምታጠፋ ደግሞ ደግሰህ ነው ለሃዩ ሱመያ ድግስ አላለችም። በቃ ለካ ሃዩ ትመለስል እንግዲህ ደግሞ አተካ አይደለም እሷን ውስጥ ለመብላት ነው። እንደሱ ሳይሆን ሽማግሌ ይዘህ ሰብሰብ አድርገህ ባካችሁ ለምኑልኝ ባካችሁ በቃ እኔ ጋ እንኳ ባታድር ባትውል እንኳ ራሱ ምክንያታችን በአካል ተቀራረበን እንፍታውና በቃ መለያየት እንኮኑ በሰላም እንለያይ ማለት ሲገባ፣ ከአንተ በዩቱብ ትመጣና ወዳ ነው ወዲህ ነው የሚለውን ሙዚቃ ታሰማናለክ። ይሁን እንዲያልጫል አሁን ሚስትህን በዛ ያሱ ይልቀቁኝ እሄዳለሁ እሄዳለሁ የት የመን ባቡር ላይ ናት የመን ናት አሁን ድሬዳዋ ናት መጣች ትመጣላለች እሷ ራሱ ያ ሳራ ሳትራቀር እውነት ነው ምልክ ሳይድ እውነት አንዳንድ ሰዎች ደግሞ ምን ይላሉ ሳይድ አዩን ካልፈታ ሱመያ ትታረቃ እናንተ አዩን ካልፈታ ከአዩን ካልፈታ ከምትሉ ሰው ግን ማይንዳችሁ ይሆኖ አንደርስታንድ ያደርጋለ ለመሆኑ እናንተ ምን አገባችሁ እናንተ ምን አገባችሁ? አዩን ይፍታ ሱመያ፣ ምክንያቱም ሱመያ ሱመያኮ ያዩ ብቻ አይደለም የለም የልጁን ይናገር እያለች እኮ ነው። አሁን አዩን ከሽ ነው አለ ሱመያ አይ ደግሞ ይሄንን በላ ደግሞ ያን ሲነግራት ሱመያ ማልፈልግም ስለ ይሄ ሰውዬ በቃ። የመን በየመን ሲመጡ ያ አራት እንደሚሆኑ ሰዎች በቃ ሄው በስተ መጨረሻ ጫትን እየቃመ ደግሞ አሁን አዩን ፈታ ሱመያ ማልፈልግም በቃ ለሽ። ያ ልጅ ወልዳ አለችው ከማንኛውም ሰውዬ ረተው ሀዩን መፍታት ሀዩን መፍታት አለመፍታት ሳይሆን ሽማግሌ ልኮ መጀመሪያ የተበደለችውን በደል ይናገር። ከዛ እሷ በራሷ በአንድ ልሳኗ ፍታልኝ አትፍታልኝ የሚለው ነው። ሲጀመር ፍታም አትልም አልልም ብላል። ለምን ሀራም ነው ብላለች። እንግዲህ ሱመያ ማለት ነው። እናንተ ናችሁ ኮኑ ላይ ፍታ፣ ፍታ፣ ፍታ የምትሉት የምጠዘጥዙት ማለት ነው። ይሄ ሳይሆን እናንተ ማለት ያለባችሁ ሱመያ ልጆቹ ይዛ ለሰይድ ታሳየው። አይ ከሴርጋ ጋር ኖራለሁ። አይ ሀዩን ፈታልኝ። አይ ልጁ ከየት ነው? እነዚህም ብቻ ባለቤት ቤቷ ተጠይቅ በላችሁ። ኮሜንት አስቀምጡ። ፍታ ፈቶ ይሄ ሰውዬ ይችኘት ውስጥ እንዲካለችው ነው በህዝ በትወለድ ውሊ ሰበብ ጋይስ አረ ወዴት ወዴት ነው የምንሄደው? ሰውዬ እኮ በቃ አሁን እኮ ውጫት እየቃመ ነው አሉ። ጨልሏል አሉ። ሰው በራሱ ንብረት መጨለል ላዩ የአዳማውን ቤት ሰጥቷል ላሉ። ሬጅስቴር እሱንም ገዝቶላት አለ። ሌላ ምንድን ነው በቃ ይህን ይህን አድርጎ አሁን እሱ ደግሞ ከአራት ደምሩት አራት አንድ ነጥብ ነው የሚባለው። አንድ አምስት መቶ ነው፣ አንድ ነጥብ አምስት መቶ ሺህ ብሩ እንደዛ ነው የሚባለው አው ስለዚህ ከአሁኑ ሰው ወደ ሁለት ሚሊዮን ምናምን አካባቢ ተቀበላለች። በዛ እያያዝ አራት አራት አራት አራት እያረጋኝ ማለት ነው። አዩ አሁን ያ ያጨለለው የሱመያ መጥፋት ነው ያጨለለው። ሰው ይሁን እንዴት ነው ግን? ለነገሩ ከኢትዮጵያ ማበድ የመን ማበድ ይሻላል። አኻዛ ለሽ ፈሩ አላገለ የመን ጫት ርካሽ ነው። እዛ ራሱ እየኮተኮተ መቃም ይችላል አሉ የጫት አገር ነው ስሉ ነው እንጂ ያላቀው ምን ይቅም ይማይችም ደስ በጭም ነካ አርጌት አላውቅም፣ ክምሬ በአይኔ ይቼዋለሁ፣ በእጅ ግን ነክቼ አላውቅም። ግን ያ ማለት ሰይድ አሁን የመን ይሻለዋል፣ ለመቃሙም ሆነ ለሁሉም። ኢትዮጵያ ያስባችሁታል። እንዲህ ያን ማያድርሹ ሲባል ማያድርሹ፣ ጫት ሲባል ማያድርሹ፣ የስሙ አይነት የጫቱ ያንን ሁሉ ሲገዛ ብር አይኖረውም። እዛ ግን አንዱ ገበሬ ጋር በአረብ ቋንቋም ስለሚችል ልኮትኮት ብሎ በዛውም ከነሱ ጋር ቀመስ ቀንጥስ እያረገ ያዋጣዋል ማለት ነው። ስለዚህ ሱመያ እንግዲህ ፈረደብሽ አሁን ሱመያን እንግዲህ ታረቂ ታረቂው፣ መታረቅ ሳይሆን ተገናኝተው ሀሳቧን መሰማማት ነው። መታረቅ አለመታረቅ አይነሱ ነው። ሀሳቧን ብቻ ምንድን ነው የምፈልጊው ሱመያ። አንተስ ምን አበኩነህ ነው በዲ በዲቃለ ልጅ ያመጣኸው? ምን ችግር አለው? አሀዩን ደግሰ ክልልል ብለ እንትን ብለ ያለ ልጅ የሚያክል ነገር ልጅ እኮ ነው፣ ልጅ ነው ጋይ ስላዩ ልጅ ልጅ እኮ ነው። ሀዩ ውስጥ ተዋ፣ ችግር የለም ትፈታለች። ልጅ እኮ ነው ልጅ

እኔ ግርም የሚለ ኢትዮጵያ ስሱ እንደውኑ በቃ ራሱ እንዲ ራ ኢትዮጵያ መረ ወላሂ ኢትዮጵያ ሁን ላይ እንደ ማሻላህ ሀራም ሀራም ነው የሚሉት። ሁሉም ሰው በሀላል ካልሆነ ውጭ በሀራም ምን እንጃ የሚጓዙ ይመስለኝም አብዛኛውን ሰው ለምን እያወቁ ነው። ላስ አላህን ፍሩ ምናምን እያሉ ኡስታዞችም እየዞሩ እያስተማሩ ነው። ከወንድ ጋር ትጨባበጡ እየተባልን። አሁን ሰይድ ይች ሴትዮ አሁን ምን አይነቷ ናት? እኔ ግን ሲመስል ሲመስለኝ ሰይድ ይቺ የወለድ የላት ሚስጥር አለ ብሏል ካሁን በፊት ባልዩ እሷ ባለትዳር ሆና በባሏዋ ላይ ሂዳ ነው ያቺ ሴት የሚመስለኝ የሚመስለኝ። ለምን እሱ ለእዚህ የሚነገር አይደለም ቀርበሽ ላናግርሽ ብሏል ሰይድ ካሁን በፊት ማለት ነው፣ ስለ ልጁ ያ ነገር ከሆነ ከሆነ ደግሞ አስባችሁታለ? ቱ እሷ ትቀጠቀጣለች ማለት ነው እርግጠኛ በባሉላይ ላይ ጎን ሄደች። አሁን ሰይድ ጫት ይዞ የሚሄደው ሱመየ እንድታዝኝለት ነው። የምር ብራተ መዳም ቅመሞች ኮሜንት ላይ ሁሉ አሁን ለሰይድ ቢያንስ ወር ደሞዛችን ሁለት እያንዳንድ ሁለት ሁለት ነው። አዩም እየመጣች እየመጣች ነው። ስለዚህ ግዴታ አሁን ማን ይሄንንም ታሳቢ አድርጉ፣ ይሄንንም ታሳቢ ያድርገን። አዋጥተን ለሰይድ በአካውንት ማስገባት እኔ ችግር የለም፣ በቴሌግራም አውራዋለሁ አካውንቱን እቀበላለሁ አ ስለዚህ ሰይድ 100% ጎዳና ላይ ወጥቷል። እናንተ ማታውቁት እኔ ማቆኝ ነግሮኛል። ትናንትና ራሱ ተመሩ ነው ታርኩ ጎዳና ላይ የወጣ መስላችሁ ነው፣ ውሸት እናንተ፣ ቪዲዮ እየሰራ ስለሆነ ነው። ስለዚህ ሰይድ ሽማግሌ ንዘሱ መያናል ምንም ብለህ ጎዳና ነው ጎዳ ነው ስትል ምር ልክ አሁን ተመልሶ ኢትዮጵያ ሄደለሁ። አዩ እንት ላይ እየጠበቀች ሐረር ሐረር ይሄድና ሹፉ ይሄን ጉለቀን በየን ካላገኝ ሐረር እናየዋለን። ቪዲዮ ሲሰራ ምን አለች በ እና ውዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁኝ፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ሐያቶች፣ የስደት እህቶች፣ ጓደኞች ማለት ነው። ወዳችኋለሁኝ የሆነ ነገር የሆነ ሚስጥር አወራርችኋለሁ ማለት ነው በቴሌግራም የተላከል ሚስጥር አለ ማለት ነው። ስለዚህ እሱ ሚስጥር ሼር አድርግላችኋለሁ። ስለዚህ ሰብስክራይብ አድርጎች፣ ሽወዳችኋለሁ። አላህ ካንተ ያራቃቸው፣ አንተ ያላየባቸውን ነገር እሱ ስላየባቸው ነው። አልሐምዱሊላህ በል